ቡሪ ሸበላው አልተቻለም። ሸበላው ሸበላው የሐይሚ የቀብር አራባል ዛሬማ፣ የሚገርም ነው፣ የሚገርም የሚገራርም። ኦማይ ጋድ ብሩኬ ዱባይን በአንድ እግሩ እያቆማት ይገኛል። ጓደኞችም እዚህ ጋር እንግዲህ ኮሜንት እየሰጡት ነው፣ ጭራሽ መኪና ብለዋል። ቤኪ ማለት ነው ፎፉ ደግሞ ወይ ሚስ ዩቱብ ብለዋለች ኧረረረ እዚህ ጋር ማለት ነው። ደስ ደስ የሚል በነገራችን ላይ ምርጥ ምርጥ ኮሜንት የተሰጠው በስማ አቤት። ግን የሰው ደስታ ቆ አንዳንድ ኮሜንቶች እንዳንብብላችሁ እኔ በጣም የተደሰትኩበት ኮሜንት አለ እዚህ ጋር ማለት ነው ሀዩ የብሩኬና የሀይሚ ማይ ላቭ ማለት ነው የልዕልት የልዕልቷ የንጉስ የጨረቃ ሸጋቧል የሙሽዬ ቀብራራ፣ የተግባር ሰው ዝምተኛው መሪ ፈጣሪ ከምቀኛ ከሽረኛ ከአስመሳይ ወዳጅ ይጠብቃችሁ። የሙሽዬ ቀብራራ የሚኮራብህ የሀይሚዬ ሸጋቧል ሁሌም ክፉ ከፍ በሉልኝ ሀይምዬ፣ ብሮኬ የኔ አንደኛዎች፣ ስስት ነው የምልላችሁ እኮ ስወዳችሁ፣ ምናምን ብላ እንግዲህ ብላችኋለች ማለት ነው። ሀዩቲያ ቤት ጨማመርኩበት እንግዲህ። ምጥምጥ ህድ ሰሌማ ደግሞ ምናለች? ወንድም አለም፣ የምታስበውን ሁሉ ፈጣሪ ያሳካል። ሀይምዬ፣ ብራዬ የኔ ጨረቃዎች የቡታ ጅራ ቀብራሮች ብላለች ማለት ነው። ረረረረረ እንዴ ኮሜንት ማ ተውት አልኳችሁ። እዚህ ጋር ደግሞ ማለት ነው ምንዳ ሰራችሁ። ወንድምነቴ የኔ ልዕልት ንጉሱ የልዕልት ንጉሱ ቀብራራው የእናቱ ልጅ የእህቶቹ ኩራት አላህ ያሰብከውን ሁሉ ያሳካልህ። ደግሞ በቅርብ ይሳካልሃል ከንግስት ጋር ቅብረር ትልበታለክ ሐይምዬ ቡራዬ ከክፉ ነገር ሁሉ ይጠብቃችሁ፣ የልባችሁን መሻት ይፈጽምላችሁ። ሁለት ጀግኖች ሁለት አንድ አይነት ሁለት የዋሆች የኔ ነፍሶች ማሮች ብላ አሁንም ደግሞ ቀጥቼ ወረድ ወረዱ ነው። ስማ ወራዱ ወረዱ፣ ይቅርታ ይቅርታ። ይ ቆንጆ እውነት በጣም ይገራል። ኮሜንት እደይ ኮሜንት ትጠላላችሁ። ነፍ ነው አያችሁት። ኢሞጅ ራሱ በቂ ነው። ኢሞጅ ራሱ በቂ ነው። የእውነት ትለያላችሁ፣ ትለያላችሁ። የሰው ደስታ የሚያስደስታችሁ ይህን ሁሉ ኮሜንት ባነበው ደስ ይለኝ ነበረ፣ ግን ያው ጊዜ የለኝም።